አሰላሙ አለይኩም ረማቱላ በረካቱ። ማሻላ ማሻላ፣ እንደዚህ አይነት ምን አባባል አለመሰላችሁ? ባለቤቷን የምትተማመን የሆነች በግ ጅራቷን ውጭ ታሳድራለች ይባላልና በጣም ማሻላ። በጣም ደስ የሚል የመጅሊስ ጠንካራ የሆነ አይበገር የሆነ መግለጫ በጣም አልሐምድላ የሚያስብል ነው። የመጅሊስን ስም ለማጥፋት የሞከረ ከዛም በላይ ደግሞ መጅሊሱን ከስሙ ባሻገር ከስሙ ባሻገር ስለ ሂጃብ ክብር ስለ ሙስሊሙ ማህበረሰብ ክብር በዚህ መልኩ በታሪክ እንደዚህ አይነት ጠንካራ መጅሊስ አይተን አናቅም። እኔ እስከማቀው ድረስ እንደዚህ አይነት ጠንከር ያለ መግለጫ ከዛ በኋላ ደግሞ ብሎም ደግሞ ወደ ቀጣይ ሴፕራሱ መሄድ የሚችል የሆነ ጠንካራ የሆነ መጅሊስን አላህ ስለሰጠን ለአላህ ምስጋና ይገባው። አላህን ልናመሰግነው ይገባል። መጅሊሶቻችን በርቱ፣ ጠንክሩ። እንሻ አላህ ከጎናችሁ ነን እስከ መጨረሻው ድረስ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ እልባት የሚያገኝበትን መንገድ እንዲፈጠር እኛም ከጎናችሁ እንቆማለን። ሙስሊሙ ማህበረሰብ ከጎናችሁ ነው ያለው ምክንያቱም ለኡማው የተጣለባቸውን ኃላፊነት ያለባቸውን አማና ለመወጣት እንደዚህ አይነት ነገሮችን አንዳንዴ ያስፈልጋሉ። ሁልጊዜ የተርመጠመጥን ሁልጊዜ የለመንን የምንኖርበት ጊዜ በፍጹም ያበቃለታል። ሀጂም እንዳሉት ሻ ሀጅ ኢብራሂም ቱፋ ሀፊዘሁላህ እንዳሉትም ደግሞ እሳቸውም የሂጃብን ጉዳይና የንቃብን ጉዳይ ለይቶ ማየት ፍጹም ብሉ ቂልነት ነው። ስለዚህ የማይታሰብ ከዚህ በኋላ ተማሪዎቻችን የማይንገላቱበትን ክብራቸው ተጠብቆ ማንነታቸው ተጠብቆ ትምህርታቸውን እንደ ማንኛውም ትምህርት ገበታ ላይ ተገኝተው የሚማሩበት ጊዜ እንሻአላህ ከዚህ በኋላ ይሆናል። በእውነት ማለት ነው። ምንም አይነት የትም ቦታ ላይ ይሄ ነገር ሳይፈጸም ህገ መንግስቱ ይህን ነገር በፍጹም የሚቀበለው ነገር አይደለም። መንግስታችንም ይህን ነገር በፍጹም የሚያምንበትና የሚያበረታተው ነገር አይደለም። ነገር ግን አንዳንድ ወንበድ የሆኑ አንዳንድ ጋጠውጥ የሆኑ አንዳንድ ለእስላም ጥላቻ ያላቸው የሆኑ አካሎች ይህንን ተግባር እየፈጸሙ ነው ያሉት። እነሱን ደግሞ የማጋለጥ ስራ እየተሰራ ነውና አሁንም በዚሁ እንድንቀጥል መጅሊሶቻችንንም አሁንም አላህ ከዚህም በላይ ክንዳቸውን አላህ ያበረታላቸው። ላለሁኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።